ዶክተር ስለ ፋዘር ህክምና ልጠይቅ ነበር የመጣሁት ፋዘር ፋዘር ማን ናቸው የሀና አባት ናቸው ኦ የሀና አባት ታዲያ ምንድን ነው ምታናገር ሀና ስለ ህክምናው ጉዳይ ነግራኝ ነበር ምን ነገረች የፋዘር ህክምና ውጪ በጣም ብዙ እንደመጣ ነገረች እና ማለት የተሳስተ እንዳይሆን ብይቁ ተነግሮ ነበር እና የእናንተ ህንድ ግን ምን ነው? በጣም በዛ። ይኸውልህ፣ ነገር ግን ህክምናው ከተጀመረ በኋላ እየተወሳሰበ ስለመጣ ገንዘቡን በተጨማ አባታችን እኮ አባባሪ ወጪውን የሚያወጣው ሌላ ሰው ነው። ታዲያ ሌላ ሰው ለሚያወጣው ገንዘብ እናንተ ምንድን ነው ገንዘቡን ሌላ ሰው ነው የሚከፍሉላችሁ? እየዘረፋችሁ ነው። እንዲቀርጣችሁ ደግሞ ምን ማለት ነው? የህክምናው ወጪ አሁን ቢሮ ትወጣለች። አልጨረስኩም እኮ ይወጣሉ ብሎ ነው። አይደለም ዶክተር? አይ እነሱ እንኳን በቃ ዶክተር፣ ይህ በጣም ነው። እናንተ ነው የምናመሰግነው። በቅርቡ ሙሉ በሙሉ ነው እንደሚወጣ እርግጠኛ ነው። በእናንተ የትኞቹ ሰዎች ያቆ ይህን ህክምና የሸፈኑ ሰዎች ናቸው? እስካሁን ገንዘቡን መጠና አላወቁ። ምንም አላሉሽ ማለት ነው እሺ ወይዘሮ ሜላት፣ ከአሁን በፊትም ለሀና ነግሬያት ነበር። አሁን ደግሞ ለሁላችሁም ማሳወቅ ስላለብኝ ነው እዚህ ድረስ እንድመጪ ደውዬ እያሳወቅሽ። እሺ ምንድን ነው የተፈጠረ? አዲስ ነገር አለ እንዴ? እሺ እንግዲህ የሀና መንገድ ኮት ይችል ነበር። ለሀና ባት ቀያለን ሁለት መቶ ሺህ ብር ለመሸፈን ኮት ስማምጭ አለ መቶ ሺህ አካባቢ ማለት ነው። ምን እንዴት? እማ የተረጋጊ እንጂ ምኑ ተረጋጋውት አንቺ ልጅ ዘርሆነው እንዲያሹ ሁለት መቶ ሺህ ብር ልጅ ካላስገብተሽኝ እንዴት ነው እንደዚህ የምታደርጊው? እትዬ በጣም ይቅርታ፣ እኔ እንደዚህ እንደሆነ አላወኩም ነበር። አሁንም ቢሆን ሂሳቡ እንዴት እንደዚህ እንደደረሰ አልገባኝም። እኛን ጥፋተኛ እያደረግሽ ነው። እኔ እናንተን ጥፋተኛ አላደረኩም። የውስርሹ መድኒት ኩል ደረሰኝ ብላ በዛሬ ቪዲዮ ላይ ዶክተሩ ምን እንዳሰባ ባነቅም ያው ዶክተሩ አስመሳይ እና ውሸታም መሆኑን አይተናል ማለት ነው። በሀኒ አባት ሕክምና ጉዳይ ላይ ያልሆነው ነገር በጣም ተናግሯል ማለት ነው። ሀኒንም ያው አስደንግጧታል እና በውሸት እንደሆነ አውቀናል ማለት ነው። የምርመራ ውጤትም በዚህ መልኩ ከሆነ በጣም ያስፈራል ማለት ነው። ዶክተሩ በብር ተገዝተዋል ማለት ነው። ሀኒን እያጨናነቃት ይገኛል። በማይሆን ነገር ብር ጨምሮባት ወይዘሮ ሜላት ሀኒ ላይ እንድትቀየር አድርገዋል ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁን? ያለው እግዚአብሔር ይመስገን። ሰላማችሁ ባላችሁበት ይብዛልኝ እያልኩኝ ዛሬ በኖላዊ ድራማ ቀጣይ ክፍል ይዘን መተናል። ላይክ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ አዳምጡት ማለት ነው። ስለምታበረታቱኝም ከልቤ አመሰግናለሁ። ያው እንዳያችሁት ከሆነ ቪዲዮን ወይዘሮ የወይዘሮ ምሄላት እናት ወይዘሮ ባዩሽ ያው በጣም የባዩሽን ወሬ ሰምታ እሷ በቃ ልጄ ናት ብላ አምናለች ማለት ነው ግን የሜላት የወይዘሮ ሜላት እናት ግን አይ ከዚህ አስቢ እናም ያስረዳቻት ትገኛለች። ልታስብም ትችላለች ማለት ነው መቶ በመቶ እሷን ብታጨባጭብላት ያው እርግብ ልጇ እንደሆነች መቶ በመቶ አሁንም መቶ በመቶ አምናለች። ነገር ግን እናቷም ጨምራ ከእሷ ጋር ብታምን ሀኒን በጣም ትጎዳታለች። አሁንም ራሱ እነምናሴ ከልጆቿ ጋርም ልት ልትግባባ አልቻለችም ማለት ነው። እነሱ እውነት ስለተናገሩ እነሱ ልታምን አልቻለችም። እሷ ያመነችው የጓደኛዋን ወሬ እና የልጅቷን አስመሳይነት ነው ማለት ነው። ደም ያስታውቃል። እርግብ በፍጹም እነሱን አትመስልም። ሀኒን ሀኒ ግን ሀያቷን ትመስላለች። ሀያቷም እንደ ሷ ቀይ ናት ማለት ነው። ሀያቷ ልጅ ህቺ ናት ብላ እንዳመነች አይተናል። እናም አስቢ ምን ሆነሻል እያለቻት ነበር። እርግብ ተብያ ወይዘሮ ሜላትን እንደፈለገች እየሸወደቻት ትገኛለች። ሀኒ ግን በጣም መከራዋ እየበዛ ነው። እናም በአባቷ ሕክምና ጉዳይ ላይም ጭንቀት ውስጥ ገብታለች ሀኒ በዚህም ደግሞ ወይዘሮ ሜላት እያጨናነቀቻት ነው። ሀኒ ግን ተስፋ የማትቆርጥ ቆርጥ ጀግና እንደዛም ሆኖ ግን ሀኒ ተስፋ የምትቆርጥ ልጅ አይደለችም ማለት ነው። እናም ሀኒ ፈተና በስቶባታል። ያው ዶክተሩ ብር በልቷል ማለት ነው፣ ጉቦ በልቷል ያስታውቃል። ወይዘሮ ባዩሽ ጋር በውስጥ ሙስና እንደሰሩና ብር እንደተቀበለ በዚ ቪዲዮ አይተናል ማለት ነው። መጀመሪያ ላይ የተባለው ህክምና ብር ራሱ አራት መቶ ሺ ብር ነበረ። ከመቶ ሰባ አምስት ፐርሰንት ወይዘሮ ሄላት ወጪውን ሸፍና ነበረ ግን ሀኒን እና ወይዘሮ ሜላትን ለማጣላት ብሎ አራት መቶ ሺህ ጨመረባት ማለት ነው። ወይዘሮ ሜላት ግን ሸወድሽኝ እያለቻት ሀኒን አሴርም ሀኒ ስትነግረው በጣም ተናደው ነበረ። ከዛም አሴር ሀክሙ ጋር ገብቶ ፈዘርን ህክምና ልጠይቅ ነው የመጣሁት አለው። ፈዘር ማን ናቸው? የእኔ አባት ናቸው። ኦ ያና አባት ታዲያ፣ ለምንድን ነው የምታናግረኝ? አና ስለ ህክምና ጉዳይ ነግረኝ ነበር። ምን ነገረች? ዛሬ ህክምና ወጪ በጣም ብዙ እንደመጣ ነገረችኝ። እና ማለቴ ተሳስተክ እንዳይሆን ብዬ እኮ ነው። መሳሳት እንኳን አልተሳሳትኩም፣ ግን እንዴት ጠየከኝ? ከአንድ ሁለት ቦታ ጠይቀን ህክምና ከአራት መቶ ሺህ እንደማይበልጥ ነገረን። እና ምን ይሆን ነው የምትለው? የእናንተ ግን ምንድን ነው? በጣም በዛ አላቸው። ሁሌ እኛም ስንጀምሮ እንደዛ ነበረ ያሰብ ነው ህክምና ከተጀመረ በኋላ እየተወሳሰበ ስለመጣ ገንዘቡ በእጥፍ ጨመረ፣ እያሌ ውሸቱን እያወራ ይገኛል። አሴርም በጣም ተናዶ ነበር። ዶክተር በእናት እንደምንም ብለ ይሄን ነገር አስተካክል። እኔ ያልገባኝ ነገር እናንተ ምን አስጨነቃችሁ? ምን አስጨነቃችሁ ማለት ምን ማለት ነው? አባታችን እኮ ነው ታዲያ ወጪ የሚያወጣ ሌላ ሰው ነው እያለ ነበር። ታዲያ ሌላ ሰው ወጪ ከሚያወጣ እናንተ ምንድን ነው እንደዚህ የሚያደርጋችሁ? ገንዘቡን ሌላ ሰው ነው እየምከፍለው ብላችሁ እየዘረፋችሁ ነው እንደ ያለ አሴሪም በጣም ተናዶ ማለት ነው እያለ ነበር። ህክምና ሌላ ሰው ስለምከፍል ልታጨባብሩ ነው ብሎ ስቆጣው እኔ እኔ የማንም ሀቅ አልፈልግም አሁን ቢሮ ይለቀም መውጣት ትችላለች፣ እውጣልኝ እያለው ነበረ ማለት ነው። ነገሩን አሴር ስለነቃበት እንዲህ በቀላሉ የምተው እንዳይመስልክ ብሎ እሱም ጥሎት ወጣ። የሁሉ ኮንፊደንስ የሰጠችው ባዩሽ ናት ማለት ነው። ባዩሽ ወይዘሮ ባዩሽ እንዳረገችው እንዳሰበችው ሆኖላታል ማለት ነው። በጣም ይገርማል። ሀኒ ስቃዋ ቢበዛም ግን ያው በሙስናም ቢሆን አንድ ቀን እውነቱ መውጣቱ የማይቀር ነው ማለት ነው። የአባባ ሕክምናም ያው ጥሩ ሁኔታ ላይ ይገኛሉ። አባባ ይሄ ሁሉ ጉዳይ ምንም የሚያውቀው ነገር የለን። ይሄ ሁሉ የምታውቀው አኒ ብቻ ናት። አኒ ፈተና ግን ስበዛም፣ አይዞሽ የሚላት አሴር ብቻ ነው። አሴርና ሰላም ያኔ አባትም በጣም ጠንካራ እንደሆነ እና ታታሪ እንደሆነ ዶክተር ይነግረው ነበር። እኔ እኮ ገና ልጅ ነኝ ግን እመሙኖ እንደዚህ ያደረገኝ እድሜ ኮ 48 ነው። እያለው ነበር። እመም ክፉ ነው። እመም ይገባኛል፣ ይገባኛል እያለ ነበረ። አስመሳው ዶክተሩ ማለት ነው። አሁን መጨረሻ ላይ እየደረስን ነው። ከአባባ ጋር ሲያወራ ነበር ማለት ነው ዶክተሩ። እርሶ ጠንክሮ ልጆትን መጠንከር አለባችሁ እያለ ነበር። ከተፈጠረች ጀምሮ ጠንካራ ናት። እንዳየኋት ከሆነ ደህና ናት። ግን ሰሞኑን ትንሽ እያለ ምስጢሩ ሊያወጣ ሲል አሴር መጣበት። ንምል ዶክተር ሀኒ ምን ሆናለች? ያን ሀይል አሳሳቢ ነገር አይደለም እያለ ነበረ። አሴርም ነገሩን እንዳይናገር የህክምና ወጪ በሌላ ሰዎች ስለሆነ እሱን እንኳን አውቋለሁ እና ምን ተፈጠረ እያለ ነበረ አባባ። ከዛም አሴርም ደግሞ ምን ይፈጠራል ብላ ነው አባባ ሰሞኑን ድኖ ይወጣሉ አይደል ዶክተር? ሲል ነገሩን ሸፋፍኖታል። ዶክተሩ ግን ምስጢሩን ሊያወጣ ነበረ። አሴር ግን አባባ እንዳይሰማ እና እንደ ጭንቀት ውስጥ እንዳይገባ ነገሩን ሸፋፍኖ አልፏል ማለት ነው። በቃ ዶክተርዬ ሙሉ በሙሉ ድኖ እንዲወጡ ተስፋ እናደርጋለን። እናንተን ምናመሰግናለን አለ። ዶክተሩ ላይ አፍ። ዶክተሩ ሊያወራ ሲያስብ አሴር ደግሞ አፉን ያዘ ማለት ነው። ያባባ ደና ማልወጥ እያሌ ነበር። ከዛን ወጣ ማለት ነው። አሴርም ነገሩን ቀያይሮታል ማለት ነው። አባባ ግን አላመኑም። ምንድን ነው ብሎ ጭንቀት ውስጥ ገብተዋል። አሴር ምንድን ነው? ዶክተሩ ምላስ ላይ ቆማ አላስወራ አልክ እኮ ምን ሊነግረኝ ነበር? ምንም ምን ይነግረውታል እያሌ ነበረ። ምንድን ነው አሴር የተፈጠረ ነገር አለ ፋዘር ስልክ የጠራ እያሌ ነበር። አባባ ኖላዊ በጣም ደንግጠዋል። እና ምንድነው ንገረኝ እያልኩ እኮ ነው እያሌ ነበር። በጣም ሀሳብ ውስጥ ገባ ማለት ነው። ያው ምንድነው፣ እነዚህ ሰዎች ችግራቸው ምንድነው የሆኑት እያለ አባባ በጣም ሀሳብ ውስጥ ገብተዋል። ነገር ግን አሴር ለመናገር ፈቃደኛ አልሆነም። ያው አባባ እንዳይጨነቁ ብሎ ነው፣ አሴርም እንደዛ አስቦ ነው። ዶክተሩ ግን ሌባ ጨበርባሪ እንደሆነ በዚህ ቪዲዮ አይተናል ማለት ነው። ምርመራ ላይ ደግሞ ይሄንን ሙስና ሰርቶ ያንን ውጤት ቀይሮ ችግር እንዳመጣ ብዬ ፈርቻለሁ። እርግብ አስመሳያዋ ደግሞ ሰላም ጋር ተኝቶ ነበረ ከዛን እማማ ደግሞ መቶ ይሄ ነው መፍራት እያሉ ነበረ። የወይዘሮ ሜላት እናት መቶ ሰላም ሰላም እያሉ እነዛ ግን ተጋድሟል። እቺ እርግብ ተብያዋም ተኝታ ነበረ። እሺ ምን ሆናቸው ነው የምትጋደሙት? አያቴ ዛሬ ምን ሆነሻል? እሱ ቶሎ እያለች ከእንቅልፋቸው ቀሰቀሰቻቸው። ምንድን ነው ስትል ኧረ ምንድን ነው በዚህ እስከዚህ ሰዓት መተኛት ብላ እስከዚህ ሰዓት ድረስ ስትኙ ትንሽ እንኳን አታፍሩም ስሏት። አሴትም ደንግጣ ተነሳች። ታደላችሁም እንዴት ታናሱ ጉድ ጉድ በሉ እያለች ምን ለመሆን ነው ጉድ ጉድ የምንለው ምን ለመሆን ነው ትሆነሽ የተፈጠርሹ ለምን ሆኖ ታዳ ሴት ሰላም ሳያንሰኝ አንቺንም ጠለብኝ አለቻት። ላይርግብ እርግብ አንቺ አትሄጂም። ቤተ ክርስቲያን አልሄድም። እኔ እንቅልፌን አልጨረስኩ። ከዛን ላይ እርግብ አትሄጂም ስሏት አልሄድም እማዬ ጋር ሌላ የሆነ ቦታ እንሄዳለን እያለች ነበር። መለስ ይደርሳል ሁሉ ነገር። ኧረ እማዬ የትም እንዳትንቀሰቀሽ ብላኝ አለች። ምን አይነ ጉር ነው? ምን አይነት ዘመን ላይ ደረስ ዘመን አይደለም ብላ እማማም በጣም ተናዳ ወጣች። እርግብም ተመልሳታኛች። ሰላምም ደግሞ ተጋደሚ አለቻት። ሀኒ ግን በጣም አሳብ ውስጥ ገብታለች ማለት ነው። በጣም የሚያሳዝን ነገር ነው። ሀኒ ሁሌ ፈተናዋ አበዛ። አኒች እስካሁን አለርሽ ምን ሆነሻል ተጨ የተጨነቅሽ ትመስያለሽ ሰዎች እኮ እስካሁን አልሰሙም ባየንክ ህክምና እስካሁን ምንም አላሉሽ ይስ ይስሟ ማኔ የማውቀው ነገር የለም ትላንት ፊታቸውን አይቼ ደስ አይልም ነበር እና ምን ይሻላል አላቅማ ሴር ብቻ በጣም ነው የጨነቀኝ ይሶሻት ተጨነቂ ፈጣሪ ያውቃል። በጣም ያስፈራል። ቢሆንም ማና ይገባኛል። ሁሉም ነገር ለበጎ ነው ከማለት ውጭ ምንም የምናደርገው ነገር የለም። ብቻ አምላክ ልባቸውን ያራራልኝ። አትጨነቂ፣ አንችው አምላክ ድሃን ጥሎ አይጥልም። እሱስ ትክክል ና እኛ ተጨነቀን ነው እንጂ እሱ ካሰበን ልን እኮ ፈቀቅ አንልም፣ እያለች እውነት ነው ፈጣሪ ከሰው በላይ ከምንም በላይ ለደሃ ያስባል ማለት ነው። ከእዛም ስልክ ተደወለባት ማለት ነው። ሀኒ ወይዘሮ ምሄላ ደወለች ማለት ነው። ደወሉ ለምን ታዲያ ተደነግጫለሽ? እንዴት አልደነግጥም አሴር ውሸታም ሌባ ሆኛለሁ። ይኸውልሽ ሀኒ አንቺ ሌባ አይደለሽም። አንቺ ለአባትሽ ብለሽ ነው መጨመራ። ራስሽን አረጋጊ። ከዛ ለምጠይቁሽ ጥያቄ በትክክል ትመልስላችኋለሽ። ተግባባና አይደል? እንዴት አሴር አባትሽን አስባቸው አባትሽ ለአንቺ ብሎ ብዙ ነገር ሆኖ፣ እንቺም ለአባትሽ ብለሽ ብዙ ነገር እየሆንሽ ነው። አንቺ ግን አባትሽ በህይወት ለመኖር አምላክ ጠላው አይጥላቸውም። በአምላክሽ ተስፋ ተቁረጪ። አመሰግናለሁ አሲር በቃ ሂድ ብላ እሷም እሺ ብላ ሄደች ማለት ነው። ሀና ምን ሆና ነው ያራፈደችው? ምን አውቄ እያለ ነበር። አዎ ዶክተሩ ወይዘሮ ሜላትንም እቺ አስ እርግብ የምትባልም ይዞ ጣርቶ ያው መጥቷል። ሀኒ ግን እየተጨናነቀች ነበር ብቻዋን። ያው መጣሽ ሀኒ ለምን አረፈርሽ? አንቺን አይደል እንደምንጠብቆ? አለ ዶክተሩም ኮስተር ብሎ። በጣም ይቅርታ ዶክተር። እሺ፣ ወይዘሮ ሜላት ካሁን በፊት ለአና ነግሬ ነበር። አሁን ደግሞ ለሁለታቸው ለማሳወቅ ነው እዚ እዚህ ድረስ እንድትመጪ ያሳወቁሽ። እሺ ያንቺ የአባት የሚያሳክመው ያንቺ ድርጅት ነው። ስለዚህ የሆነ አንዳንድ ነገሮች እንድታቂ ብዬ ነው። ለዚህ ነው እንዴ ጠራሃኝ? በስልክ መንገድ ትችል ነበረ። ለሀና አባት ሁለት መቶ ሺህ ለመሸፈን ተስማምቻለሁ አለች። በእርግጥ አሁን የገለሽው ገንዘብ ከዚህ በላይ ነው፣ ወደ ስምንት መቶ ሺህ አካባቢ ደርሰዋል፣ ሲላት በጣም ደነገጠች። ማለት ደግሞ ስድስት መቶ አካባቢ ምን ብላ ደነገጠች? እንዴት ብላ እናቴ ተረጋጊ እያለች ነበር። ምኑን ተረጋጋሁት አንቺ ልጅ፣ ዘረፋ ነው እንዲያያሹ ብላ እኔ ላይ ጮኸች። ሁለት መቶ ሺ ብር ብለሽ ቃል አስገብተሽኝ እንዴት እንደዚህ ታደርግኛለሽ? እያለች ነበረ። የትዬ በጣም ይቅርታ እያለች ነበረ ማለት ነው። ቪዲዮን ትከታተላላችሁ ውድና የተከበራችሁ የቻናል ቤተሰቦች በቀጣይ ቪዲዮ ተመልሽ ይመጣሉ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኖላዊ ድራማን ሁላችሁም ገብታችሁ ተከታተሉት። በጣም ምርጥ አስተማሪ ድራማ ነው። አሁንም ድል ለሃኒ እያን ውጤቱ እንዳይቀየር ሁላችሁም አስቡ፣ ጸልዩላህ ለሃኒዬ ማለት ነው። ሃኒዬ ታሸንፋለህ። ፈተና ብበዛ ግን እውነት መቼም ተቀብራ አትቀርም።